እሺ ተመልካቾች እንደናችሁ እንግዲህ 2018 የኢትዮጵያ ጠቅላላ በጀት ረቂቅ ወጥቷል። ከጠቅላላ ይሰበሰባል ተብሎ ከሚታሰበው ገቢ መካከል ሀያ አንድ ከመቶ የሚሆነው ከውጭ ሀገር ብድርና እርዳታ የሚገኝ ነው። የውጭ እርዳታ ከውጭ ይገኛል ተብሎ ከሚታሰብ እርዳታ 14 ከመቶን ወይ ደግሞ 282 ቢሊዮን ብርና ከውጭ ሀገር ብድር ደግሞ 193 ቢሊዮን ብር ወይም ደግሞ 7.2 ከመቶ በድምሩ ኦልሞስት ወደ 22 ከመቶ የሚሆነውን ገቢውን አገኛለሁ ብሎ የሚያስበው ከብድርና ከእርዳታ ነው። የሀገር ውስጥ ገቢው 63 ከመቶ ነው የሚሆነው። እንዴት ነው ታዲያ ከውጭ ብድርና እርዳታ አገኛለሁ ብሎ በጀቱ ላይ የሚያስቀምጠው የሚል የተወሰኑ ጥያቄዎች ተመልክቼ ነበር። የዚህን አመክንዮ ለማቅረብ ነው። እንግዲህ ጠቅላላ ወጪውን ስትመለከቱት ወደ 1 93 ትሪሊዮን ብር በበጀት ዓመቱ ውስጥ አውጣለሁ ብሎ ያስባል ኢኮኖሚው። ነገር ግን ገቢ ያደርጋለሁ ገቢ ያገኛለሁ ብሎ የሚያስበው የውጭ ብድርን ሲጨምር ወደ 1 65 ትሪሊዮን ብር ነው። በመካከል የ416 ቢሊዮን ብር ጉድለት አለ። ምን ማለት ነው? ወጪው ከገቢው በላይ በ416 ቢሊዮን ብር ይበልጣል የሚል ሀሳብ አለበት። ይሄ የበጀት ጉድለት የሚባለው ይሄ ነው ይሄ 416 ቢሊዮን ብር ለማን ይካፈላል ለጠቅላላ አገራዊ ምርት ይካፈልና እስከ ሁለት ከመቶ ከሆነ መጥፎ አይደለም ይባላል አሁን ኢትዮጵያ ውስጥ ባልተጣራው እንኳን ብንመለከት 2.2 ከመቶ ነው ይሄኛውን 416 ጉድለቱን ስናካፍለው ማለት ነው በተጣራ ደግሞ ከተመለከተ ወደ አንድ ከመቶ ነው የሚለው እሱ መጥፎ አይደለም እንግዲህ ጠቅላላ ገቢው እንሰበስባለሁ የሚለው የሀገር ውስጥ ገቢ ወደ አንድ ነጥብ ሁለት ትሪሊየን እሰበስባለሁ ይላል። የውጭ ሀገር ብድር መቶ ሰላሳ ዘጠኝ ቢሊየን፣ የውጭ ሀገር እርዳታ ወደ ሁለት መቶ ሰማንያ ሁለት ቢሊየን፣ ቀጥታ የበጀት ድጋፍና ፕሮጀክት ብድሮችን ጨምሮ የሀገር ውስጥ ብድር ደግሞ ሁለት መቶ ሰባ ሰባ ቢሊየን አገኛለሁ። በድምሩ ሀያ ሁለት ከመቶ የሚሆነውን ማገኘው ከውጭ ብድርና እርዳታ ነው እያለ ነው። አሁን እንግዲህ ሌሎችም ያደጉ ሀገራቶችም ለሌሎች ሀገራቶች እንደግፋለን፣ እናበድረዋለን ወይ በእርዳታ እንሰጠዋለን ብለው የበጀታቸው አካል ያደርጋሉ። ብድርና እርዳታ ታዳጊ ሀገራቶች በተለይ አፍሪካ ውስጥ ያሉ አብዛኛው ሀገራቶች ኢትዮጵያንም ጨምሮ ብድርና እርዳታ ቢሰጠኝ ብለው የበጀታቸው አካል ያደርጋሉ። ይሄ የተለመደ ነው፣ ግን ታዳጊ ሀገራቶች ላይ የተለመደ ነው። ያደጉ ሀገራቶች እናበድራለን ብለው ይዛሉ። ለምሳሌ አሜሪካ ከጠቅላላ ሀገራዊ ምርት ከበጀቷ መካከል እስከ አንድ ከመቶ የሚሆን በጀቷ ውስጥ ታጠቃልላለች። ምን ብላ የሌሎች ሀገራቶች ድጋፍ ተብሎ እስከ ሰባ ሰባት ቢሊዮን ዶላር የሚደርስ የበጀታቸው አካል አድርገው ይዛሉ። ምን ማለት ነው? ለሌሎች ሀገራቶች ድጋፍ ቢሰጥ የዲፕሎማሲ ድጋፍ ቢሰጥ ደግሞ ለጥበቃ ለሴኪሪቲ የሚሆን ደግሞ የሚሊተሪ ድጋፍን ጨምሮ ለኢኮኖሚ እድገት ለኢንፍራስትራክቸር የዜጎችን ሕይወት ለማሻሻል የሌሎች ሀገራቶች ሂውማኒታሪያን የሚባለው የምግብ እርዳታ የተፈጥሮ አደጋ ቢደርስባቸው ለመደገፍ፣ ደግሞ ለኢንተርናሽናል ኦርጋናይዜሽን እንደ ዩናይትድ ኔሽን ላሉት ለመደገፍ ብለው በጀታቸው ውስጥ ያጠቃልላሉ እስከ ሰባ ሰባት ቢሊዮን ዶላር ማለት። አሁን እንግዲህ ታዳጊ ሀገሮችም ይህን ድጋፍ ስለሚያውቁ የበጀታቸው አካል ያደርጋሉ፣ ሲመጣ አጠቀምበታሉ። ኢትዮጵያን በተመሳሳይ ብድር 39 ቢሊዮን ብር የሚሆን ብድር ባገኝ 282 ቢሊዮን ብር የሚሆን ደግሞ እርዳታ ባገኝ ብላ ይዛለች። ቀጥተኛ የበጀት ድጋፍን ባገኝ የፕሮጀክት ብድሮችን ባገኝ ብላ ማለት ነው። አሁን ይሄን እንግዲህ ከተለያዩ ከዚህ ቀደም ከነበሩ ድጋፎች መካከል ሊያዝ ይችላል። አሁን እዚህ ጋር እንደምትመለከቱት ዝርዝሮች አሉ። ገቢ ይገኛል ተብሎ የሚታሰብባቸው ዝርዝሮች አሉ። የሀገር ውስጥ ገቢ የሚገኝበት ምንጭ አለ የውጭ ገቢ የሚገኝበት ምንጭ አለ። እዚህ ውስጥ የ2018 እቅድ ውስጥ እንደምትመለከቱት የውጭ ሀገር እርዳታ የሚለው ከዓለም አቀፍ ድርጅቶች እርዳታ ይረዱኛል ብለን አስበን ምን ይዘው ማለት ነው እንግዲህ የአፍሪካ ልማት ባንክ አምስት ቢሊዮን ብር የሚሆን እርዳታ በበጀት ዓመቱ ቢሰጥ ነው። የአፍሪካ ልማት ፈንድ 939 ሚሊዮን ብር ቢሰጥ ነው። የአውሮፓ ልማት ፈንድ መቶ ሚሊዮን ቢሰጥ የአውሮፓ ህብረት አንድ ቢሊየን ወይም አንድ ነጥብ ሶስት ቢሊዮን ቢሰጥ የዓለም አቀፍ የልማት ማህበሩ አስር ቢሊዮን ቢሰጥ አለም አቀፍ የእርሻ ልማት ፈንድ የሚባለው ተቋም ስምንት መቶ ስልሳ አንድ ሚሊዮን ብር ቢሰጥ አሁን ይሄ እርዳታ ቢሰጡ ነው። እንግዲህ ከዚህ ቀደም ከነበረ ግንኙነት አንጻር ሊሰጡ ይችላሉ በሚል ታሳቢነት በድምሩ ሁለት መቶ ሰማንያ ሁለት ቅድም ያልኳችሁ ግን ሌሎችም አሉ። ለምሳሌ የተባበሩ መንግስታት የካፒታል ልማት ፈንድ የሚባለው ዘጠኝ ሚሊዮን ብር ቢሰጥ የተባበሩት መንግስታት የልማት ፕሮግራም፣ አለም ባንክ 12 ቢሊዮን ብር ቢሰጥ፣ አለም አቀፍ ፈንድ የሚባለው ወደ ሶስት ቢሊዮን ቢሆን፣ ለክትባት የሚሰጥ ድጋፍ ወደ 2.6 ቢሊዮን፣ የዘላቂ ልማት ግቦች ማስፈጸሚያነት ወደ 3.7 ቢሊዮን። እነዚህ በሙሉ እንግዲህ የሚሰጡት በውጭ ምንዛሬ ነው። ነገር ግን ኮንቨርት ሲደረግ ወደ ብር ተለውጦ ነው። ግን አሁን ባለው ምንዛሬ የሚሰጡት ብንለውጠው ወደ ብር የዚና ይሆናል። ይሄ ለምን ይቀመጣል? ከዚህ ቀደም ከነበራቸው ድጋፎች አንጻር ድጋፉ ይቀጥላል በሚል ታሳቢነት ነው። ደግሞ መንግስታቶችም ሊረዱን ይችላሉ። ቅድም መልቲላትራል ተቋማቶች ናቸው። አሁን ደግሞ መንግስት የፊንላንድ ዓለም አቀፍ የልማት ዲፓርትመንት 14 ሚሊዮን ብር ቢሰጥ የጀርመን የፋይናንስ ትብብር 550 ቢሰጡ የጣሊያን መንግስት 619 ሚሊዮን ቢሰጥ የኔዘርላንድስ የልማት ድርጅት 713 ሚሊዮን ቢሰጥ የእንግሊዝ የውጭ ኢኮኖሚ ትብብር መምሪያ 985 ቢሰጥ የአሜሪካ መንግስት ዓለም አቀፍ የልማት ትብብር ወኪል የሚሆኑ ደግሞ 319 ሚሊዮን ቢሰጥ፣ አሁን ከዚህ ቀደም ድጋፍ እነዚህ ደግሞ ሀገራቶች ናቸው። የቀድሞ መልቲላተራል ተቋማቶች ናቸው። ዓለም አቀፍ ተቋማቶች ናቸው። እነዚህ ደግሞ ሀገራቶች ናቸው። ደግሞ ቀጥተኛ የበጀት ድጋፍም የአፍሪካ ልማት ባንክ እና ዓለም ባንክ ከፍተኛውን ብር ቢሰጡ ተብሎ ይያዛል። ይሄ በእርዳታ የሚሰጥ በእርዳታ የሚታይ ነው። እርዳታ ቢሰጡ ተብሎ የተያዘው ነው የ14 ከመቶ ድርሻ ያለው ማለት ነው። ደግሞ ብድርም ኤክስፔክት ይደረጋል 139 ቢሊዮን ብር ብድር ቢገኝ ለምሳሌ የአፍሪካ ልማት ባንክ ረርቶንም ቢያበድረንም ማለት ነው ረርቶንም 549 ሚሊዮን ደግሞ ቢያበድረንም፣ የአረብ ባንክ ለአፍሪካ ልማት የዚህን ያህል ቢያበድሩ፣ የዓለም አቀፍ የልማት ማህበር የዚህን ያህል ቢያበድር፣ የዓለም ባንክ 9 ቢሊዮን ብር ቢያበድረን የሚለው ከግምት ተከቶ ነው። ደግሞ መንግስታቶችም ሊያበድሩን ይችላሉ። ቅድም ቢረዱን ነው እዚህ ያስቀመጥ ነው። አሁን ደግሞ ቢያበድሩን፣ ለምሳሌ የጣሊያን መንግስት 14 ቢሊዮን ብር ቢያበድረን፣ የፊንላንድ ዓለም አቀፍ የልማት ዲፓርትመንት 27 ሚሊዮን ብር ቢያበድረን፣ እላይ በእርዳታ ይሰጡናል። በእርዳታም ሊሰጡን ይችላሉ። ደግሞ በብድርም ሊያቀርቡልን ይችላሉ። የሳውዲ ፈንድም፣ የጣሊያንም፣ የኮሪያ ዓለም አቀፍ ትብብር ድርጅትም ቢያበድሩም ቢሰጡም ተብሎ ታሳቢ የሚደረግ ነው እዚህ እንግዲህ የእንግሊዝ የውጭ ጉዳይ የአሜሪካ ዓለም አቀፍም የጃፓን ዓለም አቀፍ ተቋማቶችም ቢሰጡ አሁን ይሄ ይሰጣል ተብሎ ደግሞ በብድር ይሰጡናል ብለን ከግምት ምንከተው ነው። ከምን ተነስተን ከዚህ ቀደም የነበረው የልማት ድጋፍና ትብብራቸውን ከግምት ከቶ ነው። የቀጥታ የበጀት ድጋፍ የዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅት አይ ኤም ኤፍ እና ፈረንሳይ ይህኛውን ቀጥታ ድጋፍ ቢሰጡ እና ብድር ቢሰጡ በሚል በሙሉ እነዚህ የተሰበሰቡት የጠቅላላ በጀቱን ሀያ አንድ ከመቶ ይይዛል። የቀረውም በአገር ውስጥ ሰበስባለ አገር ውስጥ ብድር እሰበስባለ ነው የሚለው ኢኮኖሚው እንግዲህ በአብዛኛው የሚመከረው በጣም ዝቅተኛ እንዲሆን ይመከራል። ኢትዮጵያ ውስጥ ብድር ብቻውን 14 ከመቶ፣ እርዳታ ብቻውን 14 ከመቶ ይይዛል። እንግዲህ ብዙዎቹ ጋር እስከ አንድ ከመቶ ሪኮመንድ ይደረጋል። ግን ታዳጊ ሀገራቶች ላይ እነዚህ ያደጉ ሀገራቶች ለጤና ለትምህርት፣ ለኢኮኖሚ እድገት ብለው ድጋፍ ስለሚሰጡ የተለመደ ስለሆነ የበጀት አካል ሆኖ እየቀጠለ ነው። ነገር ግን ደግሞ ደጋፊ ሀገራቶችም ይይዛሉ። ለምሳሌ ጣሊያን ጋር ቢኬድ ታዳጊ ሀገራቶችን እደግፋለሁ ብለ የያዘችው ይኖራል። አጋር ከምትላቸው ሀገራቶች መካከል ደግሞ ኢትዮጵያ ኢንክሉድ ልትሆን ትችላለች። የእነሱ በጀት ሰነድ ላይ ማለት ነው። እንደዚህ የተለመደ ነው። እነሱ ለምን ያደርጋሉ? ቅድም ዲፕሎማሲያዊ የሴኪሪቲ ጉዳይ፣ ኢኮኖሚ ዴቨሎፕመንት፣ ሂውማኒታሪያን፣ ኢንተርናሽናል ኦርጋናይዜሽን ለመደገፍ ይሄ የሚያደርጉት ነው። ነገር ግን እንዳሰበው ደግሞ ካልተሰጠ ምን ይሆናል የሚለውንም የተወሰነ ሀሳብ ብሰጣችሁ መጥፎ አይደለም። ይሰጡናል ብለን ገምተናል ግን የማይሰጥበት ጊዜ ይኖራል። የመንግስት ሪፖርት ላይም የታሰበው ብድርና እርዳታ ስላልተገኘ የሚል ሪፖርት ሰምታችሁ ሊሆን ይችላል። ስለዚህ ፕሮጀክት ሊታጠፍ ይችላል። ለምሳሌ ከዓለም ባንክ ድጋፍ ይገኛል ተብሎ የታሰበ መንገድ ካለ በጣም ቤዚክ የሚባል መሰረተ ልማት በእርዳታ ላይ ይጠበቅ ይችላል። ነገር ግን የታሰበ ፕሮጀክት ካለና የታሰበው ገንዘብ ካልመጣ ፕሮጀክቱ ሊታጠፍ ይችላል። የተለመዱ ናቸው። ደግሞ በሀገር ውስጥ አቅም ደግሞ ለመስራት ሊሞክሩ ይችላሉ። ለምሳሌ መጠጧ ፕሮጀክትን ለመስራት እርዳታ ታስቦ ከነበረና ፕሮጀክቱ ተይዞ ከነበረ በታሳቢነት እርዳታው ከቀረ ፕሮጀክቱ ሊታጠፍ ይችላል ወይም በሀገር ውስጥ አቅም እንዲሰራ ሊደረግ ይችላል። ይሄን ለማድረግ ምናልባት መንግስት ከዚህ ቀደም በነበረው አካሄድ ከብሔራዊ ባንክ ሊበደር ይችላል ወይ ደግሞ የሀገር ውስጥ የግምጃ ቤት ሰነዶችን በሽያጭ በማቅረብ ከሚያገኘው ፈንድ አንጻር ፕሮጀክቱ በጣም ነሰሰሪ እና አስፈላጊ ከሆነ ለመሸፈን ጥረት ሊያደርግ ይችላል። ነገር ግን እንደዚህ አይነት ድጋፎችም ለማግኘት የዲፕሎማሲያዊ በጣም ጠንካራ ግንኙነት፣ ዓለም አቀፍ ግንኙነት በጣም የሚፈልግ ነው። ግን የአንድ ሀገር ኢኮኖሚ በጣም ጠንካራ ሲሆን ትንሹን ድርሻ ከብድርና ከእርዳታ አገኛለሁ ብሎ ነው የሚይዘው። ስለዚህ ስራ ይፈልጋል። የአገር ውስጥ ገቢ አቅም ማሳደግ ይፈልጋል። በሀገር ውስጥ የሚያስፈልጉትን ወጪዎች የመሸፈን አቅም መገንባት አለበት። ነገር ግን ታዳጊ ሀገራቶች አብዛኛው የአፍሪካ ሀገራቶች በተለይ የጤና፣ የትምህርት፣ የኢኮኖሚ ዴቨሎፕመንት፣ የሂውማኒታሪያን ድጋፎችን አብዛኛው ከድጋፍ ከዓለም አቀፍ ተቋማቶችና ከሀገራቶች በሚያገኙት ድጋፍ ብድር እና እርዳታ ነው የሚሞሉት። ስለዚህ የበጀታቸው አካል ቢያደርጉ ብዙም የሚገርም አይደለም። ግን የማያዛልቅባቸው ጊዜዎች አሉ። ግጭቱ ሲገባ ያዝ የሚያደርጉት ዲፕሎማሲያዊ ግንኙነት ጠመም ሲል ያዝ የሚያደርጉበት እና ፕሮጀክቶች እንዲታጠፉ የሚያደርግበት አጋጣሚ አለ እና ምን ተብሎ ይሰጋል ይሄ በጀቱ የተረጅነት አይነት ስሜት ይፈጥራል የሚል ስጋት አለ ስለዚህ አሁን ለምሳሌ ኢትዮጵያ ኢኮኖሚ ከእርዳታ ብቻ 14 ከመቶ ይጠብቃል ስለዚህ ቶሎ በጥንካሬ መስራት የማይቻል ከሆነ ሁልጊዜም ጊዜም 14 ከመቶ ሊጠበቅ ነው ማለት ስለዚህ ተረጅነትና ጠባቂነትን ያመጣል የሚል ስጋት ይቀርብበታል ይሄ የብድርና እርዳታ ነው የበጀት አካል የማድረግ ጉዳይ ስለዚህ ይህንን ግንዛቤ ለእናንተ እንድታገኙ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ፣ ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።